ሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ ሰላማችሁ ብዝት ይበልን፣ ያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም አሌይኩም ወረህመቱላሂ ወበረካቱ ደግሞ ልጆች ሰላም ሰላም፣ በሀገር ውስጥም በውጭ ያላችሁ አላህ ይጠብቃችሁ። ባለፈው ትንሽ የመጣ ባለ የለቀቅኩት ቪዲዮ እና ለዛ ደግሞ አልሐምዱሊላ ብቻ እውነታችን አልሐምዱሊላ ማለት አለብን። ያለው የያዘውን ይዟል። አላ ደግሞ የተሻለ ነገር እስከሚያመጣ ድረስ ሁለታችን ግን እንችለዋል። እንሻላ እኛ ደግሞ ኢማን አላይ ስጥ እንደዋ እንድታደረጉልን ነው። አዎ እንሻላ። እና ደግሞ ማለት ነው ለለይላ ዱአ አድርጉልኝ። ለለይላ ያ ረቢ አላህ ያሽራት። ዘው ዘው ስራዋ እንዲሰራ ወደ አገር መምጣቱ ግን ደግሞ በአላማዋ ተሳክቶ በቃ ይብላ እንጂ ታማኝ እንድትመጣ አልፈልግም። ያ ረቢ ያላህ ያሽራት፣ ዱአ አድርጉላት ሊሆኑ ያ ረቢ እንደ ወላሂ ዛሬ ሙሉ ኮሜንት አው ዱአ አድርጉላት። በቃ ለይላ ለይላ ይሄ የሚ ደሞ አትና እኛ ነው እንዳለች ፋጢማ አንድ ፋጢመት እንዳለችውና እርጉልኝ እኔም አሁን እንግዲህ ትኬትሽን ስቆርጭ ንገሪኝ። እንግዲህ ምር ከሆነ በኋላ ምን አደርጋለሁ ብያታለሁ እና ዱአ አድርጉልኝ እስኪ አረብኝ ወላሂ ላዚም ሻል ቀለል ቢላት፣ አላህ ምንም የሚቸግረው ነገር የለም እና ቢያንስ አላህ በዚህ እንኳን ቢተባበረኝ፣ እሷን እሷን እንኳን አሁን ባያምብኝ፣ እኔ በጣም ነው ያዘንኩት ወላሂ ላዚም። ግን ያው አላህ አልሀምዱሊላህ ለፈተና ነው እንግዲህ። እሷም እንደዚህ ሀይር ስራ የሚሰራ ያለ አላህ ቢረዳት ሲለኝ ነበር። የእሷ ደግሞ ይለያል፣ ሀይር ስራዋ ለየት ያለ ነው ወላሂ ነገሮቹ በሂደት ነው የሚለመዱት። ለመቀበልም በአንድ ጊዜ ይከብዳል። ለዛ ብዬ ትንሽ አስጠልቶ ነበር። አልሀምዱሊላህ አላኩልሀል እና መምጣት ሀገር መግባት ጥሩ ነው፣ ግን ደግሞ በቃ ይብላችሁ አስባችሁበት ታሞ መምጣት አዙ። እና እንዲዛ ብላችሁ ውጅ ሀገሬ ልጆች ደግሞ ሰብስክራይብ አድርጉኝ እዩልኝ፣ እንትኑም እየቀነሰ ነው። ምክንያቱም ሰብስክራይቡ ባይጨምር እንኳን እይታው ከፊቱ መቀነስ የለበትም አላችሁ በፊቶቹ ማለት ነው። እና እንዲዛ ብላችሁ ሀገሬ ልጆች እንሻላ የሚያዝናና ነገር ለመስራት እሞክራለሁ። አሁን ደግሞ ፕራንክ ምናምን ያው ባላረግም አንዳንዴ አሁን አንዲት ጓደኛ በባለፈው ልብስ ግዙ አለችኝ፣ ያልኳችሁ ልጅ አንድ ሰው ያልገዛለ ምንድን ነው ለራሳችሁ ነግራችሁኛል። ግን ያልገዛም ሰው አለ ብላኛ ላይ ለእዛ እሷንም እንትን ማለት አለብኝ። ወጣና እስኪ የሆነ ነገር አሳያችኋለሁ። እንሻላህ እናንተ ውላይ አላህ ይጠብቃችሁ ማለት ነው በጤና ከመፈተንም ያሰባችሁትን አላማ ደሞ አላህ ያሳካላችሁ። ወደ ሀገራችሁ ተመልሳችሁ ቤተሰቦቻችሁ ጋር የምትኖርበትን አላህ ያመቻችላችሁ እና ሰይድ አላህ ያድርገው። ምላሳችሁ ነው ዛሬ በምታረጉት ዱአ ደግሞ እስከዛሬም ሰይድ ነው። ሰይድ አላህ ያድርግላት። ሌላ ማን ነው? ተመልሼ ወደ እሷ ነው። ከዛ ውጭ ደሞ የታመመ ሁሉ አላህ ይሽረው፣ የተጨነቀም ሁሉ አላህ ይፈርጀው፣ ኢንሻአላህ ይቅርታ እንግዲህ ካሜራውን ዘጋዘጋ ማድረገው ልጆቹ በመሀል ሲጮፉ ለዛ ነው። እና እንደዛ ነው። በቃ አሁን ለለይላ ዱአ አድርጉልኝ ዱአ አድርጉልኝ። አረቢ ያ ከሪም እንደው አላይ በተለይ ደግሞ የእሷም ደግሞ የሚያሳዝነው ጉሮሮ ላይ መሆኑ በሽታዋ። እውነት ለመናገር ግን እህቶቼ፣ ያም የሚያማችሁ ሰዎች በያማችሁ ጉንፋን ሲይዛችሁ ቶንሲል ሲይዛችሁ የጉሮሮን ስሜት አታውቁት አትቀሩ። እኛ ደግሞ ካንሰርስ ሲሆን አሁን ለምሳሌ የኔ እና ለዛ አሁን የእሷንም አላህ ያላቃት ምንም ነገር ይሁን ምንም ነገር ይሁን እንዲሁ ድራሽን ያጥፋው ያረቢ፣ ፈተና እንዲያይ ፈተናት እንዲሁ እንዲ ጉሮሮ ሆኖ ከባድ ነው። ሰዎች ወ ምታወሩት በጉሮሮ ነው፣ ምትጠጡት በጉሮሮ ነው፣ ምትበሉት በጉሮሮ ነው። የጉሮሮ ነገር በጣም ከባድ ነው። ወላይ ባላችሁም እናንተ ምን ይጠፋችኋል እንግዲህ ቁስል ሁኖ አሁን እጅ ላይ የሚሆን እግር ላይ ቁስልን እያስታመሙ ምን እያሉ እንደዚህ እያደረጉ ሊሆን ይችላል። ይሄ ግን እንበላበታለን ሚጠረብሽች እና ውዲ ሀገሬ ልጆች ያዋ ጥፋ ሚጣናት ሚጣረበሽች በዘጋም ክፍተት ዋላችና እንደዛ ነው። ዝሩ ዝሩ ልጅ ያለው ሰው ይጣን ደግሞ አታቅርቢያት ምናም ትሉኛላችሁ። ማሻአላህ አለ ሀሰድ ግድሽ በሉኝ። ምን ችግር አለው? እናንተንም ደግሞ ልጅ ልላችሁ

እና እንደዛ ነው። ውድ አገሬ ልጆች እንግዲህ ያለ ኸይሩን ይሻለው። ደሞ አዲስ ነገር ይሄን ጅማቴን ደሞ ይሄን ሌላ ነገር ሄድ ሄድ ሄድ ይልብኝ። አልሀምዱልላሂ ያላ ኩል ሀን አሁን አዲስ ሰፈር በህድ ማለት ነው። እንግዲህ ግዴታ ከሆነ ግን ደሞ ገና ልጆች ተላምደው ገና ብዙ ነገር እዚህ ከሆነ ግን እንትን ነበረ ያኔ ጥሩ ነበር። ያው እንግዲህ አላህ ከሪም። እስቲ እኔ እንደ ዱዋ እያረቁ ነው ወላሂ አላህ ያሽራትና ያው ገና ትኬት አልቆረጥኩም ስላለችኝ ተስፋ አለኝ። ምናልባት ብሻላት እዛው ብትሰራ አላህ ኸይሩን ሻላት ለእሷም ለእኔም አስባበት በቃ እና ያርግላት እና ምታረብሽች ሽኩር ጋር ልንሰራ ነበር እና አንዲት ጓደኛ ልብስ ግዢ ብላ ላከች ብር ያልኳችሁ ማለት ነው። እና ለሁላችሁም አስቤ ነው የላኩት ለትልቁ ልጅሽ ብሎ ሁላችሁም ይበቃል አለች ነው የላከች። ላ በረካቱን ብዙ ብር ነው ያኔ ብዙ ነው ሰላሳ ሺህ ብር ነው። እና ከዛም በላይ የተወሰነ ትራፊ አለው። እና እሱ ልበሱ ለአንቺ ገዛሽ ለአንቺ ለአቢ ማሳየታችሁ ያልቶታ ተገዝታችኋል ለትልቁ ልጅሽም የለም ብለሻል። ችግር የለም። ለምን ለሽኩር ለምን አልገዛም? ሽኩርን አላወራሽም ስትለኝ፣ እኔ ደግሞ ሽኩር ግዛ ብዬው ነበርና ታይ ይቅርብኝ፣ እኔ አለኝ እናንተን ግዙ ስለተባላችሁ ግዙ ብሎ የነበር ፊትም ነግሬው ነበር። ግን እሷ በዛን ሰዓት ሽኩርን ሚግዛ አላችው ነበር ዝም ብላ እና አሁን እንደዛ ስትል ሽኩርን አሁን አልነገርኩትም፣ መልስ አላልኩትም እና ነገ እንሻላ ሱከጀ ገዝቼ ወይም አሁን አመሻሽ ላይ ሄድ ያለው እያልኩ ነው። ቅዳሜ ነው፣ ሰው ብዙ ስለሆነ ቅዳሜ ቅዳሜ መሄድ ደስ አይለኝም። ለምን ሰው ብዙ በዛ ደስ አይ ፍን ያደርገኛል አልችልም። በባዶ ቀን ምናምን ሲሆነው ደስ የሚለው እና ነገም ቢሆን አይዘጋም አይዘጋም ልሱ ቃይ ዘገም ለዛ ነገ ገዛልኝ እና እንትን እላለሁኝ። ገዝቼ ሰጠዋለሁኝ። እንግዲህ ገብቅ ሰጠው እና ሰርፕራይዝ አነዋዲል የሚባለው እንትን ነው ፕራንክ የውሸት ሲሆን ነው። ሰርፕራይዝ ግን ማስደሰት ነው። ለዛ ገዝቼ ሰጠውና አሳያችኋለሁ። መጀመሪያ ካሜራ ከፍቼ እራሴ ቪዲዮ ሰራና እሱ ሳያውቅብኝ ነገር ደብቄ አቅርቤ ቢሰማው ወይዬ፣ ለካ አሁን ችግር የለም ዙሮ ደስ ሲለው ለማየት ነው። መገዛ አይደል። ለምሳሌ ምንም ሊሆን ይችላል፣ ወይ ሰዓት ሊሆን ይችላል፣ ወይ ምንድነው ኮፍያ ሊሆን ይችላል፣ አይታወቅም። ለዛ ስላላወቀው ደስ አይለውም። ያኔ ምንድነው ብሎ ቀልቡ ይንጠለጠላል። እንደዚያ እምላችሁ እዶችዋ ዋ አላኩላት። እንግዲህ ስለ በሽታ ብዙ ማውራት አልፈልግም። አለ የያዘውን ይዟል። ኢንሻላህ እንግዲህ ቱቤን መጣመጣ ወደፊት ማለት ይፈልጋለሁ። እንደዚያ እምላችሁ ወዶች ዋ በቃ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ